ኦርደር ይላል ሰርዙት በሉ። እንግዲህ እንሰራ ዌልካም እንትን ራሱ ሰላም፣ የዩቲዩብ ፋሚሊዎች፣ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። በ156 የኢትዮጵያ ብር ቁርስ፣ ምሳ፣ እራት መብላት እችላለሁ። እሱን ቪዲዮ ነው ማሳያችሁ። በባለፈው ሰብስክራይብ ያረጋችሁ ላይክ ያረጋችሁ ሁላችሁንም ቴንክ ዩ ማለት እፈልጋለሁ። ዩሮይን ይዤ ማለት ነው አሁን ቁርስ ለመብላት ነው የምሄደው አሁን ጠዋት ላይ ነው ያለነው ጀርመን ውስጥ በጀርመን አቆጣጠር ዘጠኝ ሰዓት ላይ ነው ያለነው። ዘጠኝ ሰዓት ማለት በኢትዮጵያ ከጠዋቱ ሶስት ሰዓት። ከጠዋቱ ሶስት ሰዓት የባቡር ስቴሽን ውስጥ ነው ያለሁት። እዛ ደግሞ ተጉዤ ደግሞ ወደ ቁርሴ ለመብላት ይሄዳለሁ። ይመቻችሁ፣ አብራችሁ ተከተሉ። እንግዲህ አሁን መንገድ ላይ ነው ያለሁት። ወደ አልዲ ሱፐርማርኬት ነው ቁርሴን የምበላው። እዛ ነው ትንሽ ረከስ የሚለው። ወደዛ እየሄድኩ ነው ቁርስ እሱ ነው የመጀመሪያችን ዓላማችን እንግዲህ ቁርስ በአንድ ዩሮ መብላት እችላለሁ። ሮዝማን የሚባል ደርሻ አለ እንግባ እንግዲህ አብረን ሁላችሁም አብራችሁ ሁሉ ይመቻችሁ። እዚህ ጋር እንግዲህ የምግብ ሴክሽን ጋር ደርሻ አለሁኝ። የራሳችን ማለት የላልቆች ምግብ ሴክሽን መስሎች የልጆች ጋር የበጣት የልጆች ምግብ ራሱ በአንደኛው ምሽቶች ትንሽዋ ምትበጠበጠዋል አንድ ብር ከ7 ሳንቲም እንግዲህ በጀቴ ጋ አይሆንም። ባይዘው የልጆች ምግብ ያጠግባል ይዘው የታወቃቸው። ስለዚህ ይሄ ሱቅ ትክክል አይደለም። ሮዝማን ምንም ላገኝ አልችልም። ወደሌላ ሱቅ እንሄዳለን። ኦኬ፣ የመጀመሪያ ጊዜ ነው እዚህ ስገባ። እንግዲህ ምን ያህል እንደሆነ ዋጋው በአንድ ብር መግዛት የምችለው ነገር ካለ ቁርስ ቼክ አረጋለሁ እዚህ አብራችሁ እዚህ ጋር እንግዲህ ያለን ምግብ አምግቦች ውድ ናቸው። በእኔ ሴክሽኖች አሉ። ሶስት ከዘጠና ዘጠኝ ጭራሽ ከአንድ ዩሮ ጋር አይገናኝም። ወደ ሌላ ሴክሽን ኤዥያ ሱፐር ማርኬትም በጣም ውድ ነው እና ምንም መግዛት የምችለው ነገር አይመስለኝም። ይሄ ራሱ በአቅሙ አንድ ኑድልስ አርባ ዘጠኝ ሳንቲም ነው የሚሸጠው። ለብቻው ደግሞ አይሸጡትም። ሁለት ከዘጠና ዘጠኝ አንድ ላይ ነው የሚሸጡት። እዚህ ኤዥያን ሱፐር ማርኬት ስለሆነ፣ ስለዚህ አሁንም እዚህ ሱፐር ማርኬት ምንም ለኔ የሚሆን ነገር የለም። ወደ ሶስተኛ ሙከራችን ደሞ እንሄዳለን። አብራችሁ ሁኑ፣ ተከተሉ። ሌላ ሙከራ ላይ ነው ያለነው፣ አልዲ የሚባል ሱፐር ማርኬት። አልዲ ሱፐር ማርኬት እንገባና ደሞ ትንሽ ሚረክስ ነገሮች ቼክ እናደርጋለን። አብራችሁ ሁኑ። የነበረውን ሴክሽኖች እዚህ አግኝቻችኋለሁ። አልዲ ሱፐር ማርኬት ርካሹ ርካሹ እስካሁን ያየሁት ሰላሳ ዘጠኝ ሳንቲም ይሄ ነው በቃ አማራጭ ያለኝ። 39 ሳንቲም ይሄን እገዛለሁ። ሌላዎቹ በአብዛኞቹ ሱ አልቀዋል። እዚህ ጋር 9 ሳንቲም አለ እሱም አልቋል። ያ አሁን ያለው ርካሹ እንግዲህ የ39 ሳንቲም አንዱ ነው። በቃ እንግዲህ እሱን እገዛለሁ። ቁርሴን እንግዲህ ዳቦ ነው የምበላው፣ አንድ ዳቦ። እቺን ዳቦ እዚህ ጋር ካሸር ጋር ነው ያለውት። አሁን ልከፍል፣ 39 ሳንቲም ነው። አሁን በቅድም በ39 በገዛዋት ቁርስ የ39 ሳንቲም ዋን ዳቦ። ቁርሴን እንግዲህ፣ የመጀመሪያ ቁርሴን ይሄን ነው የምበላው። እግዚአብሔር ሆይ አመሰግናለሁ። በስማሙስ ቅዱስ እንግዲህ ስለ 9 ሳንቲም ጣፍታለች ትጣፍጣለች። ቱ ቢ ኦነስ በአብዛኛው ሰዎችን ይሄን ቁርስ የሚበሉ አሉ። ያው ይቀባታል በሚቀባ ነገር ውስጡ ያ ነገር ያስቀምጡታል። ግን እቺ አሁን ለጠዋት ቁርስ ለመብላት ዝን ደረቅ ዳቦ ስለሆነች ነው እንጂ ሻይ ብታገኙ ምናምን ነከር እያደረጋችሁ፣ ግን ሻይ ደግሞ እዚህ ውድ ነው ይኖ። ስለዚህ ከበጀቴ ጋር ስለማይሄድልኝ ሳንቲም ሰላሳ ዘጠኝ ሳንቲም ስቀንሰው ከአንድ ብር ላይ እሚቀረኝ እንግዲህ አለግጋ አታያቸው እሚቀረኛ ማለት ነው ስልሳ አንድ ሳንቲም። በስልሳ አንድ ሳንቲም እንግዲህ እራትና ምሳ ለመብላት ነው እንትን ማድረግ ሆዴን ያው እንደ ዳይት ይዤው እመዛለሁ ጫፍ ው የበላሁ ያለሁት ደግሞ መንገድ ላይ ነው፣ እየበላሁ ያለሁት። ማንም ኬራ አይሰጠውም እኔ መንገድ ላይ ብበላ ባልበላ። ስለዚህ የውጭውንም ኤክስፒሪያንስ እያሳየኋችሁ ነው፣ እየበላሁ አለሁኝ። በጣም እንትን እያደረኩ እራሱ እያያችሁ ነው የገዛኋትን ዳቦ በደምብ አድርጌ ነው ቁርሴን። የምሬን ነው ብላችሁ አንዳንዴ ሳይኖራችሁ ሲቀር ዳቦ ራሶ እንደ ዶሮ ነው የምጣፍጠው። እና በስነ ስርዓት ነው ሌባ ዋሃፍ አንድ ጣፍጠብህ። እንግዲህ ያች ነው የመጀመሪያ ቁርሴን የቁርሴን ቻሌንጅ ጨርሻለሁ። እንግዲህ ይመቻችሁ። ምሳ ሰዓት ደርሷል። በኢትዮጵያ ሰዓት አቆጣጠር ከቀኑ ሰባት ሰዓት ከቀኑ ሰባት ሰዓት በዚህ፣ ደግሞ በፈረንጃ አቆጣጠር ደግሞ በአውሮፓ አቆጣጠር ከቀኑ 14 ሰዓት ነው። እና 61 ሳንቲም ቀርቶኛል። እንግዲህ በዚህ 61 ሳንቲም ቻሌንጅን እቀጥላለሁ። አሁን የምሳ ታይም ነው። ግን ደረቅና ቦበልች የሆዴን ቀኑ ሙሉ አልገባችሁም እስካሁን ድረስ እንትን እያለ ነውና የሚጠጣ ነገር ያስፈልገኛል። አልጠጣሁኝም በዚህ የሚጠጣ እገዛለሁኝ። አይ ቲንክ ምሳዬን ምበላው በሚጠጣ ሀያ ሳንቲም ነው የሚጠጣ የሚመስለኝ። እስቲ አብረን እናያለን። የሚጠጣ መጠጣት አለብኝ። ውሃ፣ ምሳዬን ሜቢ ዳየት ውሃ ነው የሚበላው ማለት ነው። ቻሌንጁ ጋር እንት ዲዲል ያለበዛ አይብቃቃልኝም። ኤኒሃው አብራችሁ ነው፣ ይመቻችሁ። ምሳ ብበላ ዋጋው ራሱ አንድ ዋጋ፣ ኮካ ኮላ ራሱ ሁለት ከሃምሳ ነው። በጣም ውድ ነው። እንግዲህ ምሳ እዚያ አይሆንልኝም። በጣም ውድ ፕራይስ ስለሆነ ወደ ሌላ መሄድ አለብኝ። እቺ ራሱ በአቅሟ ሁለት ብር ከሰማንያ ሳንቲም ምንም አያዋጣኝ። ስለዚህ መሄድ አለብኝ። ማክዶናልስ ማለት ርካሹ የሚባልበት የፋስት ፉድ ምግብ ነው። እዛ ምን ያህል ኮስት እንደሚያደርግ ምግቡን ቼክ እናደርገዋለን። አብራችሁ ሁኑ። እንግዲህ እዚህ ጋ አለ። እስቲ ምሳ ለማዘዝ ስቲ በ61 ሳንቲም የምናገኝ ከሆነ በእንግሊዝኛ አላድርግላችሁ እንድታዩት ቴክ አዌ ከዛ በኋላ እንብለን በርገሮቹ ጋር እንሂድ፣ ጀስት በርገር ጋር እንሂድ። ከዛ ምን ያህል ዋጋው እንደሆነ ካናሹ ትንሹ ዋጋ ሁለት ብር። ከኔ በጀት ጋር ደግሞ ካለኝ በጀት ጋር ጭራሽ የሚመጣው አይደለም። ያለኝ ነው እዚህ ጋር 61 ሳንቲም ነው። ስለዚህ በጀቱ ስለማይመጣ 61 ሳንቲም ማድረግ ያለብን እዚህ ጋር ካንሰል ዘ ኦርደር ይላል፣ ሰርዙት። በሉ እንግዲህ እንሰርዘውና ወደ ሌላ ሱፐር ማርኬት እንሄዳለን ለማደን። ስለዚህ ባይ ማክዶናልስ፣ ባይ ሊድ ሱፐርማርኬት ደርሰናል። አብራችሁኝ ሁኑ። እንሞክር ደግሞ ምሳዬን እዚህ በ61 ሳንቲም መግዛት ከቻልኩ ማለት ነው። እንዴ ካምንት እራሱ እያሳዩ ነው። የሊድ ሱፐር ማርኬት በ61 ሳንቲም መግዛት ይችላል። ግን ሱፐርማርኬቱ ጢም ነው እንዳለ፣ ምን እንደማድረግ እግዚአብሔር እግዚአብሔር ነው የሚያውቀው እንግዲህ በ ስልሳ አንድ ሳንቲም መግዛት ከቻልኩኝ እስቲ እኔ አብራችሁ ነው ሁሉንም ፕራይሶች ቼክ እንዳረኩኝ በ61 ሳንቲም ምሳ መግዛት አልችልም እራቴንም እንድበላ ማሰብ ያለብኝ አሁን እኔ ሂሳቡን ትንሽ ዝቅ ማድረግ ነው ስለዚህ በ29 ሳንቲም አንድ ውሃ ስላለ ዳይት እንግዲህ ዛሬ ጀምረዋለሁ ምሳ ሰዓት ላይ ማለት ነው ስለዚህ ዋጋው ስለማይበቃኝ ውሃ ጠጥቼ ምሳ የምበለው ውሃ ነው እንግዲህ ምጠጠው ልበላው እንግዲህ የሚበላው አይባልም ምጠጣው በ በሀያ ዘጠኝ ሳንቲም ይሄን እገዛለሁኝ ምሳዬ የምበላው ይሄ ነው ቅድም የበላሁት ዳቦ ሆዴን ስላደረቀኝ ውሃ ነው የምጠጣው እንግዲህ ቀጣይ ደግሞ ራቴን አሳያቸዋለሁ ይመቻ የምሳዬን ውሃ እንግዲህ እንደዚህ ቁጭ አርጊያታለሁ መክፈያ ካሸር ጋር ደርሻለሁ እሷን ከፍዬ ደግሞ ምሳዬ ውሃ ነው ዛሬ እጠጣለሁ ውሃ ይ ምሳዬ ይሄ ነው ይሄን የገዛሁት 29 ሳንቲም ነው ቅድም ቁርስ የበላሁት ዳቦ ሆዴን እስካሁን ድረስ እንትን እያደረገኝ ነው። ደረቅ ዳቦ ስለሆነ አላ አላረጠብኩትም ሚኖ እና ይሄ የጋዝ ውሃ ነው። የጋዝ ውሃ ገዝቻለሁ። ምሳዬን የምበላው እንግዲህ የጋዝ ውሃ ነው። ጣዕሙን እንግዲህ እነግራችኋለሁ ከጠጣሁት በኋላ አርጋችሁ ምሳዬ እንግዲህ ይሄ ነው ይሄ ነው። ሌላ ደግሞ የቀጣይ ቻሌንጄ እራት ነው። ወደ እራታችን ደግሞ እንሄዳለን። አሁን የምሳ ሰዓት ስንት ሰዓት ላይ ነው? 14 ሰዓት ተኩል ላይ ነው ያለነው አገደማ እና ማታ ላይ ደግሞ እንገና የማታ ቻሌንጅን የራቴን ደግሞ አሳያችኋለሁ። ይመቻችሁ። በአንድ ብር ኦፍ ኮርስ ሰርቫይቭ ማድረግ ትችላላችሁ፣ ወዳችሁ ትንሽ ቀደስ ካደረጋችሁ በአውሮፓ ውስጥ በጀርመን ሀገር ውስጥ እና እሱን ነበረ ለማሳየት የፈለኩት ዛሬ። እስከ እራት እንገናኝ። ይመቻችሁ ፒስ አውት የስ ማይ ዩቲዩብ ፋሚሊ። አሁን ደግሞ የእራታችን ሰዓት ደርሷል። እንግዲህ እንደምታዩት ቀን ነው አውቃለሁ፣ ግን 21 ሰዓት 21 ሰዓት ካስር ማለት በኢትዮጵያ አቆጣጠር ከምሽቱ 3 ት ሰዓት ካስር ነው። እንግዲህ ይሄ የእራት ሰዓት ነው። በአብዛኛው በኢትዮጵያ ሰዓት በአብዛኛው ሰው የሚበላው ከምሽቱ 2 ሰዓት ነው። ስለዚህ ቅድም የያዝኩት ዳቦ አለ በ25 ሳንቲም የገዛኋት ደሞ ውሃ አለች በ29 ሳንቲም፣ ይቅርታ በ29 ሳንቲም የገዛዋት ውሃ አለች። እሷን ነው እራቴ የምበላው። እንግዲህ ቅድም እንዳያችሁት ቀን መሆኑ ስታዩት እንዳይገርማችሁ፣ እዚህ በበጋ በጋ ላይ ቀኑ በጣም ይረዝማል። ልክ ደግሞ ክረምት ሲገባ ደግሞ ማታው ደሞ በጣም ይረዝማል። ለዛ ነው እንግዲህ። አሁን ምግባችንን እንበላለን፣ ዳቧችንን፣ እራታችንን እንግዲህ አይቻል የምትሉ ሰዎች ካላችሁ በአንድ ዩሮ ሰርቫይቭ አይቻል የምትሉ ሰዎች ካላችሁ ኦፍ ኮርስ በአንድ ዩሮ ሰርቫይቭ ይደረጋል። እና እኔ ምነግራችሁ ባላችሁ በትንሽ በያዛችሁት ብር ሰርቫይቭ ማድረግ ትችላላችሁ። ስለዚህ እንግዲህ በአውሮፓ ውስጥ አሳየኋችሁ። በአንድ ብር ቀን ሙሉ በላለሁ። ያው ሌክጀሪያ የሆነ ምግብ አይደለም የበላሁት። የበላሁት ምግብ እንግዲህ ዳቦ ውሃ ነው። ግን ምንም ቢሆን አት ሊስት ሆዴ ውስጥ ዳጀስት የሚያደርግ ነገር አስገብቻለሁ እና መኖር ትችላላችሁ ነው። አይቻልም የሚባል ነገር የለም እዚህ ምድር ላይ ነገር የለም እዚህ ምድር ላይ ኤኒቲንግ፣ ራሳችሁ ነው ፖሲብል ማድረግ የምትችሉት። ስለዚህ በአንድ ዩሮ ማለት በ156 የኢትዮጵያ ብር ጀርመን ውስጥ ሰርቫይቭ ማድረግ እንችላለን ወይ የሚለውን ቻሌንጅ ጨርሼዋለሁ። እንግዲህ አይ ዳቦ እየበለው እንደሆነ ግን ሚጣፍ ዳቦ ነው ቀምሳችሁ የቀመሳችሁ ሰዎች ካላችሁ ትነግሩ፣ ያላችሁ እንግዲህ ጀርመን ያላችሁ እንግዲህ። ሊንክ ቢሆነው ይሄ ነው። በቀጣይ ደግሞ በክሬዚ ቪዲዮ በክሬዚ በክሬዚ በሆነ ቪዲዮ እንገናኛለን። ሁሌም ሰፖርት ምታረጉኝ ላይክ ምታረጉ ኮመንት ምታረጉ አዲስ ዩቱበር ነኝ እንደነገርኳችሁ። በጣም ትልቅ ነው። ሰፖርት ያሳያችሁ በጣም አመሰግናለሁ። ሰብስክራይብ፣ ኮመንት፣ ጎ ክሬዚ በቃ በእውነት እንትኑ ላይ ኮመንቱ ላይ ጎ ክሬዚ ነው። ሌላ የምትፈልጉትን ነገር ደግሞ እንዳሳያችሁ ንገሩ፣ አሳያችኋለሁ የምትፈልጉትን ነገር እራቴን በደንብ አድርግ እንጓላ ለታለ ጋር ይመቻችሁ። ሁላችሁንም ወዳችኋለሁ። ቻው